እዚህ ጋር የመጣሁት ብዙ ነገር ላወራ አይደለም። የተወሰኑ ነገሮች ምናገረው የምናገረው የማወራው ካየሁት ሳይት ከሰነበትኩት ና እንዲሁም ደግሞ የተሰማኝ ካለው ስሜት መናገር ስላለብኝ የመጣሁት ማለት ነው። እንግዲህ አብርሽና ሩታ የሚሰሩትን ቪዲዮ አይታችኋል። እንዲሁም ደግሞ ጋሽዬም ተጨምሮበታል ማለት ነው። በመጀመሪያ ደረጃ ቤተሰብ፣ እኔ ማለት የምፈልገው ወይ ደግሞ እንደሚሰማኝ ነገር ማለት ነው፣ እባካችሁ የእውነት የምትፋቀሩ ከሆነ ተፋቀሩ። የእውነት ትዳር ውስጥ የምትገቡ ከሆነ ግቡ ግን በማስመሰል ትዳር ውስጥ እየገባችሁ በማስመሰል ፍቅር እየጀመራችሁ የአንዱን ሰው ልብ አትስበሩ። የአንድ ሰው ልብ ብቻ ሳይሆን የሚዲያ ላይ ነው የወጣችሁት። እናንተ በሚዲያ ላይ ስላላችሁ ሌላ ብዙ ሰዎች ለፍቅር ያላቸውን አመለካከት የወደቀ እንዲሆን እያደረጋችሁት ነው። አሁን ላይ ሶሻል ሚዲያ ላይ እያየናቸው ያሉት ነገሮች በሙሉ ይደብራሉ። ገባችሁ አይደለ? የሆነ ተፋቀሩ፣ ተዋደዱ ጥሩ ጥሩ ነገር ነው የሚያሳዩን ምናምን። ከዛ መጨረሻ ላይ ደግሞ በቃ ተጣላን፣ ተለያይም በዚህ በዚህ ምክንያት ምናምን። ያስጠላል። ለምን ትዳር የተከበረ ነገር ነው። የአሁኑ ዘመን ራሱ ባላወራ ደስ ይለኛል። ስለዚህ ዘመን ግን ስላለፈ ስለ እናቶቻችን፣ ስለ አባቶቻችን ስናወራ ደስ የሚል ጣም ነገር አለው፣ የሚጣፍጥ ነገር አለው። ትዳር ማለት ማለት ነው በቃ ተከባብረው ተዋደው እንዴት ነው፣ ይሄ እኩልነት ምናምና የሚለው የዘቀጠ ነገር የሌለበት ማለት ነው። ባል ሚስቱን አክብሮ ሚስት ባሏን አክብራ ከማንም በላይ ወዳው አክብራው፣ ከማንም በላይ ወዷት አክብሯት የኖሩበት ትዳር ነው። ግን ያንን የተከበረን ትዳር በእምነታችንም ያከበር ነው የወደድ ነው፣ በማንኛውም እምነት ላይ የተከበረን ትዳር ግን ወደ ሶሻል ሚዲያ ላይ አምጥተን ጭምልቅልቅ አድርገን አበለሻሸ ነው ማለት ነው። በመጀመሪያ ደረጃ ማፍቀር ትልቅ ነገር ነው። መፈቀርም መታደል ነው። ግን ደግሞ ሰው ሲያፈቅራችሁ የሆነ እንዴት አርጌ ልንገራችሁ፣ ያልሆነ ነገር ተሰምቷችሁ ያልሆነ ነገር የምታደርጉ ደስ አይልም። ከዛ ሲቀጥል ደግሞ ይህንን ነገር አይተን ደግሞ አንዳንዴ የሆነ ምንድነው የሚባለው፣ ያልደረሰበት ግልግል ያውቃል ይባላል። እኛ ስላልደረሰብን ብቻ ቦታው ላይ ስላልሆነም ብቻ በአንዱ ላይ መፍረድ አንችልም። እንዳያችኋት እንግዲህ ሩቲ ስብር ብላለች። ሴት ልጅ ነች። ሴት እና ወንድ ልጅ ደግሞ አንድ አይደለም። ቤተሰብ ገባችሁ አይደለም? ወንድ ልጅ ሊሰበር ይችላል፣ አይ ነው ልባቸው አይሰበርም እያልኩኝ አይደለም። ግን ቢሰበርም ቢሆን እንደ ሴት ልጅ አይደለም የሚሰበረው። ስብራቱ የተሻለ ነው ከኛ የተሻለ ነው። ገባችሁ? በተለይ ሴት ልጅ በፍቅር ስትሰበር፣ እንዲሁም በትዳር ትዳሮ ሳይሳካ ሲቀር የምትሰበረውን ስብራት ማንም አያውቀው። እኔ ግዴታ በዛ ቦታ መሆን የለብኝም እኔ ለመድረስ የለበትም በቦታ እየደረሰባቸው ባሉ ሰዎች ማወቅ እችላለሁ ማለት ነው። እና ዝም ብላችሁ የሆነ ጓደኛችሁ ሲያገባ አይታችሁ ጓደኛችሁ ፍቅር ሲይዝ አይታችሁ ምናምን ቶሎ ብላችሁ ወደ ፍቅር መዝለን ትዳር ውስጥ መግባት መጀመሪያ ሰከን በሉ። አይምሯችሁን አብስሉት። አይምሯችሁን ትልቅ አድርጉት። ማለት በቃ ትዳር ማለት ምንድን ነው፣ ስለዛ በደንብ አድርጋችሁ እወቁ። ትዳር ውስጥ ምን ቢያጋጥመኝ እንዴት ልወጣው እችላለሁ? ብላችሁ ማሰብ አለባችሁ። ፍቅር ማለት ሁሌ ፍቅር ፍቅር አይደለም። በጣም ከባድ መጥፎ ጥሎች ሊፈጠሩ ይችላሉ። ግን እንደዚህ አይነት ጥሎች ሲፈጠሩ በምንድነው መፍታት የምችለው የሚለውን በደንብ አድርጋችሁ መጀመሪያ አወቁ። ግን ከገባን በኋላ እንማርበታለን የሚለውን ደስ አይልም፣ አይመጣውም እንደዛ። መጀመሪያ ተማር ተማሪ ከማናቸውም ሰዎች ማለት ነው ከሶሻል ሚዲያ እንበል ከጎረቤት ከእናት ከአባት ከእህት ከወንድም ከብዙ ሰዎች መማር እንችላለን ግዴታ እኔን አንድን ሰው የወጋው እሾ እኔን መውጋት አለበት ማለት አይደለም ለምን ይወጋሉ አንድ ሰው ከተወጋ በዛ መስመር እሾ አለት ከተባለ አልሄድም ለምን ይሄዳሉ ፍቅርን በዚህ በዚህ መልኩ ፍቅርን ያበላሻል ከተባለ ይሄ ይሄ መልኩ ፍቅርን ያበላሻል ከተባለ ያን ነገር አላደርግም ለምን ፍቅሬን አበላሻለሁ ትዳርን ይሄ ይሄ ነገር ያበላሻል ከተባለ ያን ነገር አላደርግም ለምን ትዳርን አበላሻለሁ ለምን እዚጋ አብርሽንም ሩታንም ጥፋተኛ ላደርግ ፈልጌ አይደለም። ግን መጀመሪያ ላይ አብርሽ አጠፍቷል ወይ? አዎ። ድብርና አድርጎ ድብን አድርጎ ነው ያጠፋው። ለዛ ይቅርታ ጠይቀው ላይ ጠይቋል። ግን ደግሞ እንዴት ነው ማለት በቃ ሩቲ በደንብ ስታፈቅረው ስለነበረ ታምኖ ስለነበር ግን በዛ እምነት አንዴ እየተሸረሸረ እምነት ደግሞ ከባድ ነው ድጋሚ የሰው ልጅ ይቅርታ ይደረግለት ወይ ደግሞ አይደረግለትም ወይ ብላችሁ ጠየቃችሁኝ። ይቅርታ ይደረግለታል፣ ግን በፊት ስታምኑት እንደነበሩ አታምኑት። ምክንያቱም ያ ሰው ድጋሚ አለማድረጉን በምን እርግጠኛ ናችሁ? ማለት ሁሌ ተጠራጣሪ ነው የምትሆኑት። እና ደግሞም ድጋሚ ከተሰበራችሁ በጣም ነው የምትሰበሩት። ማለት የመጀመሪያ ስብራት ይሰብራችኋ ላይ ነው፣ ግን ትቋቋሙታላችሁ፣ የመጀመሪያ ስብራት ስለሆነ ድጋሚ በዛ መልኩ ስትሰበሩ ግን የሚሰማችሁ ከባድ ስሜት አለ። ገባችሁ አይደለ? ከዚህ በፊት አብርሽ እንዳያችሁት ከፍቅር ጋር መጥቶ ነበረ ምናምን፣ ያ ነገር ሰብሯታል ሩታን ማለት ነው። ይደገም አሁን ደግሞ ያቺ የተመታሽ ደግሞ መጣች፣ በእሷ ደግሞ ተሰበረች ማለት ነው። ሶ አንዳንድ ነገሮች በህይወታችን ሁሉ ነገር ግልጽ ይሆን ማለት አይደለም። ሁሉ ነገር ለባልሽ ወይ ለሚስትላት ነግራት ትችላለ፣ በዚው የማይነገሩ ነገሮች አሉ። ለምሳሌ የቤተሰብ ፕራይቬት የሆነ ነገር አምጥቼ ለባል ይላል ነገሮች ያሉ በቃ ፕራይቬት የሆነ ማለት በቃ አሁን ለምሳሌ ወንድሜ ለኔ ብሎ ከነገረኝ እኔ ማለት ባሌ ነኝ ብዬ ለባሌ ላልነግረው እችላለሁ በቃ ሚስጥር ሚስጥር ነው ባሌ የነገረኝ የሆነ የአንችን ብሎ የነገረኝ ነገር ለወንድሜ ለአባቴ ለእናቴ ላልናገር እችላለሁ ይህ የማንኛውም ሰው የየራሱ የሆነ ፕራይቬት አለው ገባቸው አይደለም ስለዚህ ምናልባት አብርሽ ያልተናገረው ምናምን ሌላ ነገር ሊኖር ይችላል ብዬ አስባለሁ ግን ደግሞ የእኛ የሴቶች ባህሪ ምንድን ሆን እንገራቸው በቃ ባህላችን የወጣበትን የገባበትን የተነፈሳትን የምንኗን ነገር ሁሉ ማወቅ እንፈልጋለን። ወንዶች ደግሞ ይህ ነገር ኖርማል ነው ብሎ የሚያሳልፉት ነገር አለ። እኛም የምንሰማው ነገር የሚያስደስተን ወይ ደግሞ ሳንሰማው ስንቀር የሚያናድደን ነገር ለወንዶች ኖርማል ነው። ለምሳሌ እኔ የሆነ ነገር ሳልነገረው ቆይቼ ወይኔ ይህን ኮረስቼው ልንገር ስለው ኖርማል ምናምን ብሎ ላያልፍ ይችላል። የወንድና የሴት ባህሪ የተለያየ ነው። ኔቸራችን ነው፣ ተፈጥሮ ነው፣ ምንም ልናደርገው አንችልም። እና አብርሽ ሩታ እንደ ሴትነቷ በደንብ አድርገህ ይቅርታ ጠይቃት ይገባል። በደንብ አድርገህ ልትንከባከባት ይገባል። ባለፈው ስታጨናግፋት ነበረ። ማለት በቃ እንዴት ነው ይሄ? እንደፈለግኩ መሆን እችላለሁ፣ መብቴ ነው ምናምን ምናምን ስትል ነበረ። በመጀመሪያ ደረጃ ነፍሰ ጡር ነች። ነፍሰ ጡር ስለሆነች ብቻ መከበር አለባት። መከበር አለባት። እናት ነች፣ ሴት እናት ነች። ሚስትነቱንም ተውና የልጅህ እናት ነች። ስለዚህ ልታከብራት፣ ልትንከባከባት እንጂ የሚገባው እንደፈለግኩ ሆናለሁ ምናምን ብለህ የመሄዱ እንትን ጥሩ አይደለም። ከዛ ሲቀጥል ደግሞ ሩቲም ደግሞ ትዳር እንደዚህ ቀላል ነገር አይደለም። እንደፈለግሽ ገብተሽ እንደፈልግሽ የምትወጪበት ማለት ነው። የምትሰበሪው አንቺ ነሽ። ዛሬ ተሰብርሻል። ነገም ከነገም በኋላ ደጋግሽ ተሰበሪው አንቺ ነሽ። ምክንያቱም አሁን ይህን ትዳር እምቢ ብለሽ ስትሄጅም እንዴት ነው አብርሽ ደግሞ ብዙ ጥያቄዎች አቅርቦላታል። ትናንት እውነት ለመናገር ማለት ነው፣ ማለት እኔ ያልደበደልኩሽም ሳይክሬ መጥቼ የሆነ ነገር አላደረግኩሽም፣ ማለት የበደልኩሽ ነገር የለም። ግን ከዚህ ጋር እኔም ተጠያቂ ወይ ደግሞ ተበዳ ታደርግኝ። ባለፈው አጥፍቻለሁ ይቅርታ ጠቅሻለሁ፣ ና ይቅርታ ተቀበይ ነው ያለው ማለት ነው። እዚህ ጋር ትክክል ነው። ስለዚህ ሩቴ ይቅርታ ተቀበይ፣ ይቅርታ ተቀበይ። እንደዚህ ነገሮቹን አታካብዷቸው ማለት ይህ ሶስተኛ ወገን ምናምን የሆነ ሳይጣን ምናምን እንትን አታስገቡ በትዳራችሁ ማል ማለት ነው። ስለዚህ ትዳራችሁ የእውነት ከሆነ የእውነት ማድረግ ከፈለጋችሁ ከዚህ በላይ ባትሄዱ ደስ ይለኛል። ግን ትዳራችሁ ትዳር ካልሆነ ወይ ደግሞ ድራማ እየሰራችሁም ከሆነ ሶኬ ባይዘወይ ማለት ነው። ትዳር የእውነት ከሚፈርስ ድራማ ሆኖ መልሶ ቢገናኙ ደስታዬ ነው። ምንም ችግር ስላለው ማለት ነው እና ይህን ነገር አስተካክሉ እና ጋሽዬ ረዥም እድሜ ከጤና ጋር ስጤን አባት በነገራቸው ያው የአባቶች ቀን ነበር ትናንት እንኳን አድርሳችሁ ለአባቶች ቀን እኔ አንዳንዴ ማለት ስለ አባት ምንም አልተዘመረላቸውም ምንም አልተበለላቸውም ግን አባት ማለት ከባድ ነገር ነው ማለት እንዴት ነው አባት ካለ ምድው ይባለው ሩጥ ነው የሚባለው። ጀንበር ካለ አባት ካለ አጌጥ፣ ጀንበር ካለ ሩጥ ነው የሚባለው። አይዞን ነው ብቻ። እንደዚህ አይነት አባባሎችም አሉና፣ ብቻ ለአባቶቻችን ረጅም እድሜ ከጤና ጋር ይስጥልን፣ የፈለጉትን የምናሳካላቸው ዘመን ያድርግልን። ብቻ ደረስንላችሁ ብለን መድረሳችን የምናሳይባቸው ዘመን ይሁን እና ጋሽዬ እንግዲህ ያው አብርሽን ነው እኔም ጨቆን ማለት ምፈልገውን ብሎ ነበር። ትናንትም አወሩ ሁለታችሁ ተብለው፣ ግን አላወሩም። አብርሽም እንደምታይ ስብር ብሎ ዝም አለ፣ ሩቲም አለቅሳ ሄደች። ና ውስጣቸው የሆነ ብዙ ጊዜ እንዳልኳችሁ ወደ ፕራይቬት ብቻ የሚቀመጡ ፐብሊክ ላይ የማይወጡ ብዙ ነገሮች ሊኖሩ ይችላሉ ደግሞ ያን ነገር ከካሜራ ጀርባ ቁጭ ላችሁ አውሩ ሁሉ ነገር ወደ ካሜራ ይመጣል ማለት አይደለም ቤተሰብ ከካሜራ ጀርባ ጥሩ ነገርም ሊኖር ይችላል መጥፎ ነገርም ሊኖር ይችላል ሁሌ ካሜራ አትይዙም እና ጥሩንም መጥፎንም ያሳለፋችሁትን ጊዜም ሰባስባችሁ ወደ ፍቅር ነው ጌታን የምሬ ነው እና በዚሁ አጋጣሚ ደግሞ የአብርሽም የሩታም ቤተሰቦች ደግሞ ሳላደንቃችሁ አላልፍም የምሬ ነው የምላችሁ። እንደ አብርሽና እንደ ሩታ የሚሰሩት ድራማ የሚሰሩት ፍራንክ የሌለ ነው በቃ ግን፣ እናንተ እስከ ዛሬ ድረስ ከጎናቸው ናቸውና ሳትሳደቧቸው ምንም አትሏቸው ብቻ ምንም ልላቸው አልፈልግም እና ይመቻችሁ። እንደ እናንተ አይነት ጠንካራ እንትን ያስፈልጋል ኦዲየንስ ማለት ነው። የምሬ ነው። ፍቅር ብቻ ሲሆኑ ሳይሆን ጸብም ሲፈጠር ምንም ሲል ከጎናቸው ናችሁ። ሳላደንቃችሁ ማለፍ አልፈልግም። ብዙ ጊዜ ስለማይ ነው ና ይመቻችሁ። አትከፋፍሏቸውም። ሀይ፣ አንዳንድ ልጆች አይጠፉም እውነት ለመናገር አይ ያለው ምናምን አለፍ አለፍ አለፍ ብሎ ግን፣ እነሱን ተዋቸው ማለት ከእንትኖች ከበዛችሁ ምንም ችግር ስለሌለው ማለት ነው። እና መልካሙን ነገር ሰላሙን ፍጠሩ። ምንም አያደርግም። አትጣሉ። አብርሽም ሮታም ጋሽዬንም ደግሞ አክብሩት። እስከ አዲስ አበባ የመጣው እናንተን ብሎ ነው እና ሩቲ በቃ ማለት ጋሽዬም ተረድቶሻል አብርሽም ተረድቶሻል እኛም ተረድተንሻል እና ይቅርታ አድርግለት። አብርሽም ደግሞ እንደ ሴትነቷ በደንብ አድርገ ይቅርታ ጠይቃት። የልጅህ እናት ነች። ወዳችኋለሁ። መልካም ጊዜ ሆንላችሁ ባይ